የአፍሪካ በሽታ መከላከልና መቆጣጠር ማዕከል አፍሪካ ሲዲሲ በአህጉሪቱ የሚገኙ ፈጣን ምላሽ የሚያስፈልጋቸውን የጤና እክሎችና ስጋቶችን ለመቆጣጠርና ለመከላከል የተቋቋመ ነው። ከሌሎች በጤና ላይ ትኩረት ካደረጉ ተቋማት ጋርም በጋራና በትብብር ይሰራል። ዋና መቀመጫውን ኢትዮጵያ ያደረገው የአፍሪካ በሽታ መከላከልና መቆጣጠር ማዕከል የገነባው ግዙፍ የጤና መሰረተ ልማት በዛሬ ዕለት በጠቅላይ ሚኒስትር ዐቢይ አህመድ ተጎብኝቷል። ጠቅላይ ሚኒስትር ዐቢይ አህመድ የአፍሪካ በሽታ መከላከልና መቆጣጠር ማዕከል በኢትዮጵያ መኖሩ ኢትዮጵያ በጤናው ዘርፍ የምታከናውነውን ስራ በእጅጉ እንደሚያግዝ ተናግረዋል። አዲስ አበባ የአፍሪካ ዋና ከተማ ናት፣ መዲና ናት ሲባል የኤዩ ሄድኳርተር ብቻ ሳይሆን የአፍሪካ ሲዲሲም ሄድኳርተሩ እዚህ አዲስ አበባ ይገኛል። የአፍሪካ ሲዲሲ ቀደም ሲል እንዳየ ነው፣ በጣም ትልቅ ፋሲሊቲ ነው፣ ትልቅ ግንባታ ነው። ይህን የሚያክል ኢንፍራስትራክቸር በሀገራችን ሲኖር ከኛ የጤና ተቋም ጋር ሲተሳሰር በጣም በርካታ የሆኑ ጠቀሜታዎች ለሀገራችን ሊያበረክት ይችላል። አንደኛው ኤርሊ ዋርኒንግ ነው። ችግሮች ሲያጋጥሙ ቀድሞ አሰስ ማድረግ ዳታ መሰብሰብ እና ምን አይነት በሽታ ሊመጣ እንደሚችል ማሳወቅና ለመከላከል ለመዘጋጀት በጣም ያግዛል። ትልቅ ላብ አላቸው። በጣም በርካታ ሙያተኛ ስላላቸው ሁለተኛው የላብ ካፓሲቲ ነው። አንዳንድ ሎካሊ ለመመርመር የምንቸገርባቸውን የበሽታ አይነቶች በአፍሪካ ሲዲሲ የላብ ሰርቪስ ማግኘት ይቻላል። ግዙፍ ላቦራቶሪዎች ስላላቸው የሰው ኃይል በማፍራት ረገድም ስልጠና ለመስጠት የሚያስችል አቅም በመኖሩ ማዕከሉ ለአህጉር አፍሪካ ትልቅ ሀብት ነው ያሉት ጠቅላይ ሚኒስትር ዐቢይ አህመድ ኢትዮጵያም የያዘችውን የተሻለ የጤና ስርዓት መገንባት የሚያስችል ፖሊሲዋን ለመተግበር ከማዕከሉ ጋር በጋራ ለመስራት ያስችላታል ብለዋል። የተሻለ ሙያተኛ ለማፍራት የሚያስችል ስልጠና ለመስጠት ያስችላል። ከጎበዙ ከፍተኛ ሌቪል ያለው ክሊኒክን መስራት ይችላሉ። ወደ ውጭ ሀገር ሄዶ ከመታከም ብዙ ሙያተኛ ያላቸው ጥሩ ላብ አላቸው፣ ትልቅ ፋሲሊቲ ያላቸው እና ሌላ ሀገር ሄደን የምናገኘው ሰርቪስ እዚህ በማግኘት እነሱም ገቢ እንዲያመነጩ እኛም ባጭሩ ባነሰው ዋጋ ጤናችን ሊጠበቅ ለማድረግ ያስችላል እና ለአፍሪካ ትልቅ ሀብት ነው። ለኢትዮጵያ ደግሞ ካለን የጤና ፖሊሲ ጋር ተያይዞ መከላከል ላይ ከታመመ በኋላ ማከም ላይ ባለን ፍላጎት እንደዚህ አይነት አቅም ሲገነባ በእጅጉ የሚያግዝ ይሆናል እና በርካታ ሆስፒታሎች የተገነቡ ነው ያሉት፣ ጤና ኬላዎች የተገነቡ ነው ያሉት፣ ግን ለምርምር የሚውል ከፍተኛ የመራመር አቅም ያለው ላብራቶሪ እና ከፍተኛ ሙያ ያላቸው ግለሰቦች ያሉበት ተቋም ሲኖር ለማሰልጠንም ለመርመርም ለመደገፍም በእጅጉ ስለሚያግዝ ይህን እንደ ትልቅ አሴት ነው የምንወስደው። ኢትዮጵያ የጤና ተደራሽነትን በጤና መሰረተ ልማት ግንባታ እንዲሁም ቅድመ መከላከልና ሕክምና የመስጠት አቅምን በማሳደግ ላይ ትኩረት ሰጥታ እየሰራች መሆኑን የጠቆሙት ጠቅላይ ሚኒስትሩ ማዕከሉ ይበልጥ ውጤታማ እንዲሆን ኢትዮጵያ አስፈላጊውን ድጋፍ እንደምታደርግም ተናግረዋል። አፍሪካውያን ወንድሞቻችን ትልቅ ውሳኔ ወስነዋል። ነገር ግን መጀመሪያ መገንባቱ ብቻ በቂ አይደለም። ይሄ በጣም ብዙ ሀብት የሚፈልግ ብዙ እውቀት የሚፈልግ ትልቅ ፋሲሊቲ ስለሆነ በገባነው ኮሚትመንት መሰረት ይህን ተቋም ደግፈን ሙሉ በሙሉ ራሱን ችሎ ረን የሚያደርግበትን መንገድ መፍጠር ያስፈልጋል። አንዴ ገንብተናል ብለን ብንተወ ራሱን ሜንቴን ማድረግ ካልቻለ ተመልሶ ወደ ኋላ ስለሚሄድ እስካሁን የተሰራው ስራ አስደማሚ ነው፣ አስደናቂ ነው። ከዚህ በኋላ ግን የአፍሪካ ሀገራት እንደራሳቸው ሀብት ደግፈውት ኢትዮጵያም ደግፋ ሌሎች አካላትም ደግፈው ይበልጥ ፍንክሽናልና ውጤታማ እንዲሆን ስራ ይጠበቅብናል። ዛሬ ባየነው ስራ ግን እጅግ ተደምመናል። በጣም ቆንጆ ፋሲሊቲ በሀገራችን በመዲናችን እንዲኖር ስላስቻለ ይህም በመደገፍና ይበልጥ ፍንክሽናል እንዲሆን በማገዝ የበለጠ ውጤታማ እንዲሆን ለማድረግ እንሰራለን። ባየነው ደስተኛ ነን። እንደሚቀጥል ተስፋ አድርጋል። የአፍሪካ በሽታ መከላከልና መቆጣጠር ማዕከል በኢትዮጵያ መቀመጫውን ማድረጉ ሀገሪቱ በጤና ዘርፍ ላይ ያላትን ተሞክሮ የምታካፍልበትን መንገድ እንደሚፈጥር ይታመናል።